በጌታ በኢየሱስ ክርስቶስም ሰላም ለእናንተ ይፉን እንደምን ከረማችኋል? ወገኖቼ ዛሬ ይጀላችሁ የመጣሁት የጌታ የኢየሱስ ክርስቶስን ፍቅር ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። በምንም አይነት ሁኔታ ውስጡኑ ሁልጊዜ ጌታ ኢየሱስ ክርስቶስ ከእናንተ ጋር ነው። ዛሬ ጌታ ኢየሱስ ክርስቶስ በማቴዎስ 11፥28 ላይ እንዳለው እኔንና እናንተን እንዲህ ይለናል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይለናል። በምን አይነት ሁኔታ ውስጥ እንሆን ወገኖቼ፣ በምንም አይነት ሁኔታ ውስጥ እንሆን ሸክማችንን፣ የከበደንን ነገር፣ ያስጨነቀንን ነገር፣ በዙሪያችን ያለውን ሊውጠን የተቃረበውን ነገር፣ ምላሽ መልስ ያጣንለትን ነገር፣ በዚህ ምድር ላይ ስንኖር የሰው ልጅ ሊገጥመው የሚችለውን ማንኛውንም ድካም፣ ማንኛውንም ሸክም ይዘን ወደ ጌታ ኢየሱስ ክርስቶስ እንቅረብ፣ በእምነት እንቅረብ። ያን ጊዜ እንደ ቃሉ ጌታ ኢየሱስ ክርስቶስ እረፍትን ይሰጠናል። ለልባችን እረፍት ይሆንልናል። ለአእምሯችን እረፍት ይሆንልናል። ወገኖቼ እኔና እናንተ እናርፋለን። እውነተኛ እረፍት ምን እንደሆነ እናውቃለን። ያን ጊዜ ጌታ መንፈስ ቅዱስ በእኛ ውስጥ ይሆናል። መንፈስ ቅዱስ ወደ እኛ በመጣ ጊዜ ወደ እውነት ሁሉ ይመራናል። ከእርሱ የሆነውን ነገር ደግሞ ያሳውቀናል። የሚመጣውንም ደግሞ ይነግረናል ስለዚህ እኛ በስጋችን ልናደርገው የማንችለውን ነገር ጌታ ኢየሱስ ክርስቶስን ወደ ህይወታችን ስንጋብዝ ያን ጊዜ በህይወታችን መከናወን ይጀምራል ነገራችን መለወጥ ይጀምራል ሸክማችን ከኛ ላይ መንሸራተትና መውደቅ ይጀምራል በምንም አይነት ሁኔታ ውስጥ ሁኑ ወገኖቼ ዛሬ ተስፋ አለ ተስፋችን ጌታ ኢየሱስ ክርስቶስ ነው እሱም ደግሞ ርቆ አይደለም ያለው በደጅ ቆሞ እያንኳኳ ነው ስለዚህ ወገኖች እኔና እናንተ ዛሬ በዚህ በተሰጠን ቀን ይህንን ግብዣ ልንቀበል ይገባል። ጌታ ኢየሱስ ክርስቶስን ወደ ህይወታችን እናስገባ። የአእምሯችንን የልባችንን በር ለጌታ ለኢየሱስ ክርስቶስ እንክፈት። ነገራችንን እናሳየው። ያን ጊዜ እረፍትን እናገኛለን። ተባረኩ።